በነገራችን ላይ ኖቲንጋም ፎረስት እና ማንቸስተር ሲቲ የሚያደርጉት ጨዋታ ዘጠኝ ሰዓት ተኩል ላይ የሚደረግ ጨዋታ ነው። ይሄ እንግዲህ ያው በፕሪሚየር ሊጉ በደረጃ ሰንጠረዥ ሶስተኛና አራተኛ ደረጃ ላይ ያሉ ክለቦች የሚገናኙበት ጨዋታ ነው። በነገራችን ላይ በሁለቱ መካከል ያለው የነጥብ ልዩነት አንድ ብቻ ነው። ኖቲንጋም ፎረስት አርባ ስምንት ነጥብ ነው ያለው። ማንቸስተር ሲቲ ደግሞ አርባ ሰባት ነጥብ አለው። ስለዚህ ያው ማንቸስተር ሲቲን በተመለከተ ከዚህ በኋላ የሚያደርጋቸው ጨዋታዎች ላይ በጣም የተለየ ጥንቃቄ ትኩረት እንደሚያደርግ እንጠብቃለን። ምክንያቱም የአውሮፓ ሻምፒየንስ ሊግ ተሳታፊነትን ቦታ ይዞ ለማጠናቀቅ የሚያደርገው ጥረት ነው። ኖቲንጋም ፎረስትም ደግሞ ረጅም ርቀት ተጉዟል። በዚህኛው የውድድር ዓመት ከተገመተው በላይ በደረጃ ሰንጠረዡ የመሪነት ደረጃ ላይ ተቀምጦ ጨዋታዎቹን እያደረገ ነው። ስለዚህ የጨዋታ ልክ ዘጠኝ ሰዓት ተኩል ሲሆን ነገ ይጀምራል። ባሪፍ ጨዋታ ነው ፕሪሚየር ሊጉ የሚጀምረው ብዬ ነው የምገምተው። አስራ ሁለት ሰዓት ላይ ሶስት ጨዋታዎች ይደረጋሉ። ክሪስታል ፓላስ ከኤፕስዊች ታውን፣ ሊቨርፑል ከሳውዝሃምፕተን፣ ብራይተን ከፉልሃም የሚገናኙበት ጨዋታ ነው። ሁለት ሰዓት ተኩል ላይ ደግሞ ብሬንትፎርድ እና አስቶን ቪላ ጨዋታቸውን ያደርጋሉ። አምስት ሰዓት ላይ ወልቭስ ከኤቨርተን ጋራ የሚያደርጉት ጨዋታ ለነገ የመጨረሻ ጨዋታ ነው የሚሆነው። እንግዲህ የወልቨስና የኤቨርተን ጨዋታ ጥሩ ፍክክር ሊታይበት ይችላል ተብሎ የሚጠበቅ ነው። ምክንያቱም በፕሪሚየር ሊጉ የመጨረሻ ደረጃዎች ላይ ከሚገኙ ክለቦች መካከል የሚጠቀሱ ስለሆነ ከዚህ በኋላ የሚያደርጓቸው ጨዋታዎች ላይ ላለመውረድ የሚደረግ ትግል ሊሆን ይችላል። አሁን ባለው ሁኔታ ግን ኤፕስዊሽታውን ሌስተር ሲቲና ሳውዛምፕተን የመጨረሻ ደረጃ ላይ የሚገኙ ክለቦች ናቸው። ስለዚህ የነገ መርሃ ግብር ይህንን ይመስላል። እሁድ የሚደረጉ ጨዋታዎች ሶስት ናቸው። ቶትናም ሆትስፐር ከበርንመዝ ጋራ አስራ አንድ ሰዓት ላይ እንደዚሁ ደግሞ ቸልሲ ከሌስተር ሲቲ ጋር በተመሳሳይ አስራ አንድ ሰዓት ጨዋታቸውን ያደርጋሉ። አንድ ሰዓት ተኩል ደግሞ የሳምንቱ ትልቁ ጨዋታ ማንቸስተር ዩናይትድ እና አርሰናል የሚገናኙበት ጨዋታ ነው የሚደረገው። ስለዚህ የእንግሊዝ ፕሪሚየር ሊግ የቅዳሜና የእሁድ ጨዋታዎች ዝርዝር ይህንን ነው የሚመስለው። መልካም እንግዲህ ከእነዚህ ጨዋታዎች መካከል ትልቅ ግምት በሚሰጠው የማንቸስተር ዩናይትድ እና የአርሰናል ጨዋታ ዙሪያ በተከታታይ የተለያዩ ፕሮግራሞችን ወደ እናንተ የምናደርስ መሆኑን ከወዲሁ መግለጽ እንወዳለን። ወደ ሌሎቹ ጉዳዮች እንሂድ። በኮንፈረንስ ሊግም ትናንትና ቼልሲ ተጋጣሚውን ሁለት ለአንድ በሆነ ውጤት አሸንፈዋል። ከሜዳ ውጪ የተደረገ ጨዋታ ነበረ ለቼልሲ። ስለዚህ ይህንንም ጠቅሶ ማለፍ ስለሚገባ ነው የአርሰናልን ጉዳይ እናንሳ። እሺ የአርሰናልን ጉዳይ በተመለከተ በተለይ ከእሁዱ ጨዋታ ጋር ተያይዞ ከማንቸስተር ዩናይትድ ጋር ከሚደረገው ጨዋታ ጋር ተያይዞ ገና ከወዲሁ የተለያዩ ነገሮች እየተነሱ ነው። እንደሚታወቀው አርሰናል ያው የአጥቂ ችግር አለበት። ያንን ችግሩን ለመቅረፍ አርቴታ እየተጠቀማቸው የሚገኙ የተለያዩ መንገዶች አሉ። አሁን ባየነው ሁኔታ በቋሚነት ሶስት ተጫዋቾችን የፊት መስመር ላይ እየተጠቀመ ነው ብሎ መናገር ይቻላል። ሃቨርተዝ ከተጎዳ በኋላ ኑዋኔሪ፣ ሜሪኖ እና እንደዚሁም ደግሞ ትሮሰርድ ናቸው ከፊት እየተጠቀማቸው የሚገኙት። በየጨዋታዎቹ ላይ የተወሰኑ ማስተካከያዎችና ቅያሬዎች ሲኖሩም ተመልክተናል። እሱ አንድ ያየነው ነገር ነው። በሌላ በኩል ደግሞ በማንቸስተር ዩናይትድ በኩል ከአጥቂዎቹ ጎል እያገኝ አይደለም። አጥቂዎቹ ያው አልተጎዱም፣ ግን የፐርፎርማንስ ችግር ነው ያለው። በማንቸስተር ዩናይትድ በኩል ቅድምም ስናነሳ እንደነበረው ዚርክዚ ሁለት ሺህ ሀያ አምስት ከገባ በኋላ ሁለተኛ ጎሉን ነው ትላንትና ያስቆጠረው። በጋርናቾ በኩል ሀያ ሁለት የሚደርሱ ጨዋታዎች ናቸው የተቆጠሩት ጎል ሳያገባ ማለት ነው። ሆጅሉንድ ደግሞ አስራ ዘጠኝ አካባቢ ስለዚህ ከአጥቂዎቹ ማንቸስተር ዩናይትድ በሙሉ ጤንነት ላይ ቢገኙም እንኳን ግን ጎል ማግኘት የሚችልበት እድል የለም። እና በተለያየ አቅጣጫ የሚገኙ ናቸው። በተለይ ከአጥቂ መስመር ጋር በተያያዘ የሚገኙትን መረጃዎች ስናነሳ አሁን የተለያዩ ንግግሮች እየተደረጉ ነው የሚገኘው። በተለይ በአርሰናል በኩል ካይ ሃቨርተዝ ከተጎዳ በኋላ እያለ የሚሰጠውን አገልግሎት ከተጎዳ በኋላ ያወቅንለት ነው ብለውም የተናገሩ ሰዎች አሉ። ግን የሆነ ሆኖ የእሱን አገልግሎት ማግኘት ስለማይቻል በሌላ መንገድ ነው እንግዲህ መተካት የሚቻለው እና ሃቨርተዝን እንዴት ባለ መንገድ ነው ሜሪኖ እየተካው የሚገኘው ወይም አርቴታ ሜሪኖን እንዴት አድርጎ ነው ወደ አጥቂ ተጫዋች እንዲመጣ ያደረገውና ከሀቨርተዝ ከሀቨርተዝ ጋር በሚሰጡት አገልግሎት ያለው ልዩነትስ ደግሞ እንዴት ይታያል የሚለው ላይ አስተያየቶች እየተሰጡ እሱንም ስንመለከት ነበረ። ለማንኛውም ግን በሚሸፍኗቸው የቦታ ርቀቶች ላይ ሜሪኖ ምንድን ነው የሚያደርገው፣ ሀቨርተዝ ደግሞ ምንድን ነው የሚያደርገው የሚለውን በተመለከተ የተወሰኑ ጨዋታዎችን በማሳያነት አንስተው ይሄ በፓራሜትሮች ሲቀመጥ ነው አሉ። መለኪያዎች ሜትሪክሶችን ተጠቅመን ለማየትን ሞክር ነው እና ያንን እየተጠቀሙበት እና መረጃዎችንም እያወጡ ነበረ። እንግዲህ አንደኛ በሀቨርትዝ በኩል በተለይ የመከላከል መስመሩን በጣም በማገዝ ወደኋላ በመመለስ በኩል የሚሰራው ስራ ከፊት መስመር ላይ በተወሰነ ደረጃም ቢሆን ትንሽ አገልግሎቱ እንዲቀንስ አድርጎታል ብለው አስተያየት የሰጡ ሰዎች አሉ። ይሄ የራሱ ሌሎችን ሚናዎች የሚወጣ የሚወጣ መሆኑ በዛ በኩል ላይ ትንሽ ሳሳ እንዲል አድርጎታል ይላሉ። ሜሪኒዮን ደግሞ በአጥቂ መስመር ላይ አርቴታ መጠቀም ከጀመረ በኋላ አብዛኛው እንቅስቃሴ የሚያደርግባቸው ቦታዎች ከተቃራኒ የግብ ክልል ወይም ደግሞ ፔናልቲ ኤሪያ ላይ ብዙ የራቁ አይደሉም። እዛው አካባቢ የመገኘትንም ነገር በሜሪኖ ባደረጋቸው ጨዋታዎች በተለይ ደግሞ ከኤፕስዊች ማነው ከፒኤስቪ ጋራ በነበረው ጨዋታ ላይ ይህንን ተመልክተናል ብለው እንደዚሁ ሀሳባቸውን የሰጡ አሉ። ለማንኛውም ግን በሜሪኒዮ በኩል እንግዲህ ያደረጋቸው ጨዋታዎችን በቁጥር ተመዝነው እየተቀመጡ ስንመለከት ነበረ። በተለይ ከፌብራሪ አስራ አምስት በኋላ ያደረጋቸው ጨዋታዎች አራት ጨዋታዎች ናቸው። በሶስቱ ጨዋታዎች ላይ በቋሚነት እየጀመረበት ነው። ከዛ ደግሞ ሁለት መቶ ሰባ ስምንት ደቂቃዎችን በሜዳ ላይ ያሳልፈዋል። ሶስት ጎሎችን አስቆጥሯል። አንድ ደግሞ አሴስት አድርጓል። ይሄ አንድ የሜሪኖ ነው የሜሪኖ መገለጫ ነው። ይሄ ግን የሆነው ቅድም እንዳልኩት ከፌብራሪ አስራ አምስት በኋላ በተደረጉ አራት ጨዋታዎች ላይ የተመዘገበ ውጤት ነው። ስለዚህ ወደ ጎል ደግሞ የሞከራቸው ወይንም ደግሞ ሾት ኦን ታርጌት የሚባል አራት ጊዜ ሞክረዋል እና ትክክለኛ የአጥቂነት ባህሪ እየተመለከትንበት ነው ለዛም ደግሞ ጥሩ ምርጫ ነው ማይክል አርቴታ የመረጠው የሚሉ ሀሳቦች አሉ። በተጋጣሚ የግብ ክልል ላይ የነካቸው ኳሶችም ደግሞ በእነዚህ አራት ጨዋታዎች ሀያ ደርሰዋል እና ይሄ በሁለቱ መካከል ያለውን ልዩነት በደንብ አድርገን እየተመለከትንበት ነው፣ በሜሪኒዮ እና በሃቨርተዝ ማለት ነው። እኔ አንድ ሶስት ነገሮችን ለማንሳት ሰብር፣ አንደኛው የሜሪኖ አይነት ታሪክ በአገር ቤትም እዚህ ሀገር በውጭም ሀገር እግር ኳስ ውስጥ አጋጥሞ ያውቃል። የእውነት ለመናገር አጋጥሞ ያውቃል ማለት እንድትጫወቺ ከፈረምሽበት ቦታ ይልቅ ይሄ ግድ ወለድ የምንለው አለ። ተገደሽ የሚና ለውጥ የምታደርጊበት ከዛ ተገደሽ የሚና ለውጥ ካደረግሽ በኋላ በለወጥሽው ሚና ወይም ተለውጦ በተሰጠሽ ሚና ላይ የተሻለ ነገር ማድረግ ስትጀምሪ ያ ሚና እንዲጸና ይደረጋል። በነገራችን ላይ ተብሎ ከዛ በኋላ ስለዛ ሰው እኮ ይነገራል። መጀመሪያ እኮ እዚህ ቦታ ነበር የሚጫወተው እንትና ነው እኮ ወደዚህ ያመጣው ሲባል ሰምተሻል በደምብ ላይ። በኢትዮጵያ እግር ኳስ ውስጥ አዳነ ግርማን ብትወስጅ አዳነ ግርማ እኮ እንደ ሴንተር ባክ ሆኖ ተጫውቶ ያውቃል። የአዳነ ግርማ አብዛኛው ሰው የሚያውቀው ኳሊቲ የትኛው ነው? አጥቂ ሆኖ አይደል አይደለ የምናውቀው ከዛ በፊት የነበረባቸው የተለዋወጡ ቦታዎች ላይ ተጫውቶ ቦታ ሲለውጥ ሚና ሲለውጥ ከዛ በኋላ ግን አንዱ ነገር ላይ የበለጠ ሲጎበዝ ይህን ልጅ እኮ እዚህ ጋር ላረገው ይችላል፣ እዚህ ጋር ላጸናው ይችላል። ከዛ በኋላ በተለወጠውና በተወደደለት ሚና አሰልጣኞች ቢቀያየሩም እሱን ይዘው በዛው ሚናና በዛው አገልግሎት እንዲቀጥል ያደርጉታል ማለት ነው። በዓለም እግር ኳስም ላይ ከኢትዮጵያ እግር ኳስ ወጥተሽ ሌሎች ተጫዋቾችም ጋር ብትሄጅ ተመሳሳይ ታሪኮች አሉ። የመጀመሪያው ናቹራል ፖዚሽን እዚህ ጋር ነበረ የምጫወተው ግን ከሁኔታዎች አይቶ እገሌ ነው የቀየረኝ ወደዚህ አመጣኝ ይባላል ጋርዲዮላ የሚሉ ተጫዋቾች አሉ ሌሎች አሰልጣኞችንም በዚህ ረገድ የሚያነሱ ተጫዋቾች አሉ አሁን ሜሪኖ ባለፈውም ስናነሳ እንደነበረው ከሌስተር ሲቲ ጋር ሲጫወት ሁለት ጎሎችን ካገባ በኋላ ትኩረት ሳበ እንደ አጥቂ እንደ ጎል አስቆጣሪ ያኔ ምን ብሎ ተናገረ እሱ በልጅነት ሰፈር ውስጥ ከመጫወት ውጪ እንደ አጥቂ ተጫዎች አላቅም አለ በሲኒየር ሌቭል ላይ እንደ አጥቂ ተጫዎች አላቅማል። ይህንን ያዥልኝ በአንድ በኩል፣ በሌላ በኩል ደግሞ አርቴታ ግዳጅ ውስጥ ገብቷል ወይ? አዎ። ምን አይነት ግዳጅ ውስጥ ገባ? ራሂም ስተርሊንግ፣ ትሮሳርድና ንዋነሪ ብቻ እጁ ላይ ሲቀሩ የነካ ሃቨርተዝ ምናምን መጎዳት እንዳለ ሆኖ ሲቀሩ ራሂም ስተርሊንግ ፋንክሽናል አይሆንም አልሆነም ሲባል ሜሪኖን ወሰደና ትሮሳርድን ወደ ግራ መስመር አውጥቶ ሜሪኖን በመሃል ለማጫወት ሞከረ። እንዲያጠቃ ኤስኤምኤክ ሺፍት ማለት ነው፣ ሺፍት አረገ ለውጥ አደረገ። የምን የሚና ለውጥ አደረገ። ይሄንን መጀመሪያ እንያዝ። ሁለተኛው መነሳት ያለበት ነገር ይሄ የተደረገው ለውጥ ይጸናል ወይ ነው። እኔ አንዳንድ ዳርዳርታዎችን ስለማልወዳቸው ነው። አሁን ችን ቁጥር ደርድረሽ ከፌብሩዋሪ አስራ አምስት ወዲህ ይህን ያልተጫወቶ እንዲያርጎ እንዲያርጎ እንዲያርጎ እንዲያርጎ ምናምን የሚለው ነገር ታዲያ በሚቀጥለው ዓመት በሜሪኖ ለምን አንጀምርም ወደ ሚል ሲሪስ ነው መልሽ። ኖ ወይ አይሰራም፣ ይሄ ይሄ አይሰራም። ሜሪኖን ለምንድን ነው ፒኤስቪ ጨዋታ ላይ የምንለካው እኔ የየትኛውንም የአርሰናልን ተጫዋች እንቅስቃሴ ብቃት ጉብዝና ሰነፈ፣ ዘንድሮ እንዳምና አይደለም፣ ዘንድሮ እንደ ካቻምና አይደለም የምንለው ኦድጋርድ በዛ ጨዋታ ላይ አሲስት አድርጓል። በዛ ጨዋታ ላይ ሁለት ጎል አግብቷል አይደል? እሱ ነው እኮ ብቸኛው ሁለት ጎል ያገባው ተጫዋች። እውነት ለመናገር ወደ ብቃት ተመለሰ ብሎ ለመናገር አቅም የለኝም። ምክንያቱ ውስጥ ምንድን ነው ካልሽ ፒኤስቪ በጣም ቀላል ነበረ ፒኤስቪ በጣም ምንም ምንም በምንም ሁኔታ አርሰናልን ቻለንጅ አላደረገ እንደዚህ የወረደ ቡድን ነው ያላለ የለም። ሜሪኖን በዚህ ልለካው አልችልም። ስለዚህ ሜሪኖ በቋሚነት የሚና ለውጥ አድርጎ እንደ አጥቂ ይጫወት ወይም እየተጫወተ ይቀጥል የሚለው ከእንደነዚህ ያሉ የሌስተር ሲቲና የፒኤስቪ አይንድሆቨን ጨዋታዎች አሰስመንት በኋላ በዛ ከገመገም ነው በኋላ ወደዛ አይነት ድምዳሜ ለመድረስ አንችልም አንችልም እንኳን እሱን ነው ምልሽ ለሚቀጥለው የውድድር ዓመት ከሀበርት ዝንም እንደ ዋነኛ የጎል ምንጭ ይዤ ይቀጥላለሁ የሚል ሀሳብ ካለ ባርሰናል በኩል ራስ የማጥፋት ውሳኔ ነው። ያ አየሸው አደል? ሀሳብ እኮ የሚያስመረቅ ነው። ሀሳብ እኮ የሚያጓጓው የሆነ ፋንታሲ ወልድ ውስጥ የሚከትሽ እኮ እስክት ሞክሪው ድረስ ነው። ከሞከርሹ በኋላ ሀሳብነቱ ቀርቶ ፕራክቲካል ኤክስፒሪየንስ ያለሽ ሰው ነሽ፣ የተግባር ልምድ ያለሽ ሰው ነሽ። ያ ስት አንዳንዴ በሀሳብ ብቻ ደስ ብሎሽ አቅ እንዲያርጌ እንዲያርጌ እንዲያርጌ እንዲያርጌ ብለሽ ሀሳብ ላይ እንደውም አንዳንዴ ብዙ ትቆዩ ይባላል። ማለት ይሄን አደርጋ በዛው ሳቲስፋይ ታደረግና ሳታደርገው ትቀራለሁ። ቶሎ ወደ ውሳኔ እና ወደ ተግባር በቃ አሁን ከሃቨርትዝን እኮ እንደዚህ ይህን ልጅ ከማየው ፍንጭ ተነስ፣ እንደዚህ እኮ ባደረገው፣ ከሃቨርትዝን እኮ እንዲህ ሊያደረግልኝ ይችላል ምናምን ልትይ ትችያለሽ። ከተወሰነ ጊዜ በፊት በተግባር ከማየትሽ በፊት በተግባር አየሽው ልጁ የሚችላቸውን ነገሮች አድርገዋል። ሌሎች ኳሊቲዎቹን በሙሉ እንዳናይ በሚስታቸው ኳሶች ብቻ እየገመገም ነው። ከሃቨርትስ ሲባል አእምሯችን የሚመጣው ምስል የተበረዘ ሆነ ጎዳ ነው ብዬ ነው የማምነው እኔ። ስለዚህ ሌላን ሰው የምታለማምጅበት የውድድር አመጣ አይደለም ለኔ፣ ለእኔ ነው መለሽ። ይሄ ያ ነው ሜሪኖን እስቲን ሞክረው እዛ ቦታ ላይ የምትይበት አይደለም። ይልቁንም እሱን ትተሽ ከሃቨርትስንም እንደ ዋነኛ የጎል ምንጭ ማየት ትተሽ ሁነኛ የተሻለ ማግባት አቅም ያለው አጥቂ ፈልጊና አስፈርሚ። ከቻልሽ ሁለት አድርጊያቸው። ይህንን ሁሉ የግብ ድል በሚፈጥር አርሰናል ውስጥ ጎሎ ማግባት ከባድ አይሆንም። እውነቴን ነው የምነግርሽ። ይህ ብዙ ነገሮችን የሚነካካ አርሰናል አደለም። የተወሰኑ ማስተካከያዎች ብቻ ካደረግ፣ የተወሰኑ ተጫዋቾች ብቻ ከፈረሙ፣ ለምሳሌ አጥቂ ላይ ያለውን ችግር ለመፍታት አንድ በቃ ሁነኛ የሚባል አጥቂ የምታስፈረም ከሆነ ሌሎቹ ነገሮች ባሉበት ቦታ ላይ የተሟሉ ጥሩ አገልግሎት መስጠት የሚችሉ ተጫዋቾች ስለሆኑ ያን ያክል መነካካት አያስፈልግም ማለት ነው። አገልግሎቱ አለ፣ ሰርቪስ ይደረግልሻል። ከመሀል ከመስመር፣ ከግራም ከቀኝም አገልግሎቶችን ያገኛሉ። በቃ ያንን ጎል የማስቆጠር ኳሊቲ ያላቸው ተጫዋቾች ከመጡ ብዙ አይለፉም። ምክንያቱም የግብ ዕድል መፍጠር የአርሰናል ችግር አይደለም። የሚፈጠረው የግብ ዕድል ብዙ ሆኖ የሚገባው ጥቂት ስለሆነ ነው። እነ ካይ ሃቨርተዝ ላይ ይህንን ያህል አስተያየት የሚሰጠው አንድ በተናገርሽ ነገር ላይ ደግሞ ጨምሬ ሐሳብ መስጠት የምፈልገው የኔን አመለካከት ማስቀመጥ የምፈልገው ካይ ሃቨርተዝ ሲጎዳ ተናፈቃልሽ። ያ ማለት ሌሎቹ ከሱ ዝቅ ያሉ ስለሆኑ ነው። ሲጎዳ አገልግሎቱ የበለጠ ታየ ማለት። ከሀቨርትዝ በተጎዳበት ጊዜ አርሰናል ሌላ አማራጭ አልነበረውም። አጥቂ አማራጭ አልነበረውም። ትክክለኛ አጥቂ ያልሆነ ተጫዋች ነው አጥቂ አድርጎ ለረጅም ጊዜ ተጠቀመው ተብሎ። ስለዚህ ካሉ ተጫዋቾች ላይ አጥቂ ለማድረግ የቀረበው የቀረበው ስለሆነ እሱን አደረግ። እሱ ሲጎዳ ሌሎቹ ደግሞ ለዛ ሚና የበለጠ ሩቅ ናቸው፣ የበለጠ ሩቅ ናቸው። አንድ እንደዛ ነው። ሁለተኛ ደግሞ ሀቨርትዝ ጎል ከመሳት ጋር በተያዘ ብቻ ነው ብዙ ወቀሳ የሚያስተናግደው። ሌሎች ስራዎቹ አይታዩለትም ነበር። እሱ እኮ ሰለባ ሆኑ ነው እነዛ ሰለባ ሆኑ። ምክንያቱም የሚስታቸው ኳሶች ለማመን የሚከብዱ ስለሆኑ፣ ማዕመር ሳላ በመሳት እንደሚበልጠው ታውቂያለሽ። በማግባትም ስለሚበልጠው ነው እንጂ የማይነሳው እኮ። ማዕመር ሳላ እኮ ብዙ ኳሶችን እኮ ስቷል። ባለፈውም ስናነሳ የሁለቱን ቁጥር አንስተን አርሰናል ከሊቨርፑል ጋር ሊጫወቱ ሲሉ የማመር ሳላ የሳታቸው ኳሶች ከሃቨርትስ ከሳታቸው በላይ ናቸው። ግን ምን አይነት ኳሶች ሳቱ መሳት፣ ያ ቁጥር ነው፣ አንድ ሰዓት፣ ሁለት ሰዓት። የነዛ የሃቨርትስ ግን በጣም በጣም ግልጽ። በሬዲዮ አላልሽም እንጂ ለብቻዬ ምን ብለሽኛ? እኔም አገባዋለሁ ምለሻል። ግልጽ፣ በጣም እና ደግሞ ትልቅ ሚና ያላቸው ፋይዳ ፋይዳ ያላቸው ጎሎችንም ስለሚስት በጣም ይበሳጫል። አይን ውስጥ ገባ ነው የምልሽ። ከዛ በኋላ ፕሬስ ሲያረግ ብትው ሰው ይገባዋል፣ አይንሽ ፕሬሲንግን ያይለታል። አንዴ ለሱ ገብቶሻል የምልሽ። አርሰናል ፖሴሽንን እንደገና ለማግኘት ወይም ሪጌን ለማድረግ የሚያደርገው ሚና ላይ የካያብርስ አስተዋጽኦ ብትይ ሰው ይሰማሻል። እንደዛ አይነት ኳስ የሳት ገብቶሻል ምልሽ በወቅቱ ያንን እነዛ እነዛን ከጎል ማስቆጠር ውጭ ያሉትን ከሃይ አቨርትዝ በተሻለ ሁኔታ የሚፈጸማቸውን ነገሮች የማየት አቅም የሚያሳጣ ሆነ። ለዛ ነው እንኳን ሜሪኖ ላይ ነው ምልሽ፣ እንኳን ሜሪኖ ላይ ከሃይ አቨርትዝ ላይ ሪላይ ማድረግ የለበትምም አይችልምም አይገባምም። ካደረገው ራስ እንደማጥፋት ነው የሚሆነው ለእኔ። በቂ አይደለም። ሊያገባ ይችላል፣ በቂ ግን አይደለም። በቂ አይደለም የሚለው ሐሳብ የሚነገረው ስለ አርሰናል ስለሆነ ነው። በነገራችን ላይ ባለፉት ሰባት የውድድር ዓመታት ስድስት ጊዜ የፕሪሚየር ሊግ ዋንጫን ስለበላ አርሰናል አይደለም የምናወራው እኮ የምናወራው ከሁለት ሺ ሦስት ሁለት ሺ አራት ወዲህ የፕሪሚየር ሊግ ዋንጫ የሚባል ነገር ወስዶ ስለማያውቅ አርሰናል የፕሪሚየር ሊግ ዋንጫ በደንብ ስለራበው አርሰናል የድል ጉጉት ስላላቸው ደጋፊዎቹ ሲል ምንም ነገር ማድረግ አለበት የሚባል ግዴታ ውስጥ ስለገባው ስለ አርሰናል ነው የምናወራው። ሳምረ ይህንን መርሳት የለብንም። ኮምፕሮማይዝ አታደርጊም። በቃ አጉሮ ወጥቶበት ጋርዲዮላ እንደሚሞክር አይነት ነገር ልትሞክሪያት። እስቲ መጀመሪያ ረሃብሽን አስታግሺ፣ የድል ረሃብሽን፣ የዋንጫ ጥማትሽን እስቲ አስታግሺ። እሱ አሸንፊና ማለት ፖይንት ገብቶሻል እንደዚህ ነበር ያሰብነው ነው በዚህ መንገድ ነበር ልንሞክረው ምናምን የምትይው ይሆን። የተደላደለ ቡድን የሚሞክረው አይነት ሙከራ ለአርሰናል አሁን የሚፈቀድ አይመስለኝም። አርሰናል አግሬሲቭ መሆን መቻል አለበት። አግሬሲቭ ስልሽ ገበያው ላይ ፎር ዩር ሰርፕራይዝ ደግሞ ብዙ ነገሮች አይቀሩትም። እንደ ቡድንም ማለፈው ያልኩሽን ኪሳራማ ያመጣበት ከሆነ በተደጋጋሚ ውጤት ማጣት በጣም የምትመኪባቸው ተጫዋቾችሽም ተስፋ ቆርጠው እነሱ ሌላ ድክመት መሆን እንዳይጀምሩ እየሰጋው ነው። ይህንን የምናገረው አገኘሽ? አዎ፣ ገብቶኛል። እንደዛ እንዳይሆኑ ጭምር እየሰጋው የምናገረው እና እኔ ሜሪኖን ሌስተር ሲቲ ላይ ሁለት ስላገባ ፒኤስሲቪ ላይ አንድ ጎል ስላገባ ካደረጋቸው እንቅስቃሴዎች አንጻር ወደ ተከላካዮች ጀርባ ሆኖ የሚያደርገው ነገር ምናምን ነው ያው ግን ለችግሩ አንዲት ስለተፈጠረ ለዛ ችግር በመፍትሄነት የተወሰዱት ነገሮች ኤክስፐርማጥሩ ነው ወይ ሰርቷል ወይ ነው ሰርቷል፣ ልጸኝ እንዳይሆን ነው እኮ። አሁን እኮ ሰር አሁን ምንም እኮ አማራጭ የለውም። ይኸውልሽ፣ ሳካ ተጎዳ፣ ማርቲኔሊ ተጎዳ፣ ካሃቨርተዝ ተጎዳ፣ ጋብርኤል ሱስ ተጎዱ፣ የሉም እስካሁን ድረስ በቃ ማን ቃን ቀረሽ? ቅድም እኮ አልኩት፣ ራይ ሚስተር ሊን ቀረ ትሮሳርድ ቀረ፣ ኑዋኔሪ ቀረ። ራይ ምስተር ላይ ፍጹም አልረባም አለ። ፍጹም ፍጹም የማይረባ ሆኖ ታየ ከማ ጋር ሲጫወቱ፣ ከሌስተር ሲቲ ጋር ሲጫወቱ። ስለዚህ የሜክሺፍት ፕላኑን አመጣ። ማን አርቴታ። ሜክሺፍት ፕላን ማለት ከሌላ መጫወቻ ቦታ ላይ እሱን ልሞክረው ብሎ ሜሪኖን አመጣ ወደ ማግባት ወደ ማጥቃት አመጣው። ሲያመጣው ሁለት አገባ ቀጠለ፣ ድል ሰጠው፣ አላገባም። ቀጠለ፣ ድል ሰጠው፣ አላገባም። አሁን የሌስተር ሲቲን ጨዋታ የፒኤስቪን ጨዋታ እንደ ማሳያ ወስደን መሀል ላይ የተቸገረባቸውን ምንም አይነት ኢምፓክት ያልነበረበትን የዌስታምንን እና የኖቲንግሃም ፎረስትን ጨዋታ ልረሰው አልችልም፣ ልዘለው አልችልም። ከአርሰናል ጋር የሚጋጠም ቡድን ወይል ዲፌንድ ካደረገ ሜሪኖ ነንግ ምንም አያመጣም። ያንን ነው ያሳየኝ፣ ዌስታም ዩናይትድ ያንን ያሳየኝ ኖቲንግሃም ፎረስት ይቸገራል። ለምን ብትይ ከልጅነት ጀምሮ በቃ ልጅነት ይሄ ህግም የሌለበት ለስምንት የምታጠቂበት አንድ ላይ ተማላስ ድራስ ምናምን የምትባይበት ይሄ ሩለስ የሆነ የሰፈር ጨዋታ ላይ ጎል ማግባት ዋና ስራ እየመሰለን የምንጫወትበት። የለ ተከላካይ ሁን ሲባል ምን አልቅሰን እኮ እናቃል። ሞኛ ሞኝ ነው የተባለ ነው በረኛ የምናደረግ የነበረው እኮ ድሮ። ሲወድቅ አይችግርም ብሎ አይፈራ መውደቅ ተብሎ ማለት ነው፣ ገብቶሻል? ምን እና እንደዛ በዛ ጊዜ አጥቂ የሆነ የተጫወተን ተጫዋች ራሱ የሚያመነው ነው ያደለ ራሱ የሚያምነው በዛ ጊዜ ነው አጥቂ የሆነው። እና ግን እነዚህ ነገሮች አሁን በቃ ትልቅ ጨዋታ ስለሆነ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ የበለጠ የሚታይበት የሚፈተንበት ነው። እና እስካሁን ድረስ እንግዲህ የፒኤስቪን ጨዋታ በምሳሌነት ለማንሳት ይከብዳል ስላልክ እዛ ነገር ይከብደኛል እኔም። ቀላል ጨዋታ ነው ፒኤስቪ በጣምንስ ቀላል ጨዋታ ነው የነበረው ላርሰናል ጥሩ ነገሩ አርሰናልም ቀላሉን ጨዋታ በደንብ ተጠቅሞበታል። ያሳምረው ለመግለጽ በአጭሩም ለመጨረስ በእኔ በኩል ያለውን ሀሳብ ሜሪኖን አሁን ወደፊት መሳቡ አርቴታ አያስወቅሰውም። ምንም እድል ስለሌለው። ለምን ተጫዋቾቹ ስለተጎዱ። ለምን ናቹራሊ እዛ ቦታ ላይ ሊጫወቱ እድል ያላቸው ተጫዋቾች መካከል ራሂም ስተርሊንግ ፋንክሽናል መሆን ስላልቻለ አንድ ሁለት አሁን ያደረገው ነገር አርቴታን አያስወቅሰውም። ለምን ጥር ላይ ክለቡ ምንም ተጫዋች ስላላዘዋወረ፣ ቢያዘዋውር ኖሮ ሜሪኖ ወደዛ አምጠው ቀብቶሻል ምልሽ የግድ ምርጫ ነው ይሄ። አምኖበት በደህና ጊዜ አይደለም ይህንን ሀሳብ የሞከረው፣ በጭንቅ ጊዜ፣ በመከራ ጊዜ ያ ቦታ ባዶ መሆን ስለሌለበት ነው የተደረገው። ሞከረ አይደል ስለዚህ፣ እየወቀስ ነው አይደል አሁን። ይሄንን ከማድረግ ውጪ አማራጭ የለውም። ይሄ የውድድር አመት እስኪያበቃ ድረስ በቻምፒዮንስ ሊግ፣ ይሄ ውድድር አመት እስኪያበቃ ድረስ በፕሪሚየር ሊግ እዚህ ሀሳብ ላይ ስቲክ ማድረግ አለበት ወይ አርቴታ? ልክ ነው ምንም አማራጭ የለም። አላረግም ቢል ምን ሊያረግ ነው? ራሂም ስተርሊንግ ግን ከነዛ ድክመቱ እንዲጫወት እድል መስጠት ነው የሚሆነው። ሶ ዛትስ ኖት አማራጭ ያለው ነገር ሆኖ አደለ። ነገር ግን እንደ አዋጭ ሀሳብ ኮንሲደር ለማድረግ የሚሞከር ነገር ካለ ግን አርሰናልን ይበልጥ ይጎዳዋል ብዬ ነው ማስበው። ለዛ ነው ገበያ አውጡ የገበያ መውጣት ፍላጎት ላይ መዘናጋት የሚያመጣ ውጤት እንዳይሆን እንዳይመስል እንዳያረገው ነው። እሺ፣ ስለዚህ ከእሁዱ ጨዋታ በፊት ከተነሱት ነጥቦች መካከል አንደኛው ይሄ የአርሰናል የፊት መስመርና አርቴታ ያጋጠመውን ችግር ባሉት ተጫዋቾች ለመፍታት ያደረገው ጥረት እንዲሁም ደግሞ ሀቨርተዝን በሜሪኖ የመተካቱ ነገር ምን ያክል ስኬታማ ነው በሚለው ላይ የተወሰኑ ነጥቦችን ስናነሳ ነበር። ግን ሌሎች አብሮ መነሳት ያለባቸው ጉዳዮች አሉ። ምናልባት በቀጣይ በፕሮግራሞቻችን ላይ የምናነሳው ይሆናል። አንደኛ የሳካንና የንዋኔሬንም ጉዳይ በተመለከተ የተለያዩ ሀሳቦች እየተነሱ ነው። በእርግጥ ይሄኛው ሀሳብ እየተነሳው የሰማሁት አንድም ልክ ፒኤስቪን እንዳሸነፉ ራይስ አስተያየት ይሰጥ ነበር፣ እና ያኔ ሲናገር ቡካይ ኦ ሳካ እያለን ቢሆን ሳይጎዳን ቢሆን ነዋኔሪ ያንን ቦታ የማግኘት እድል አለው ማለት ቡካዮ ሳካ ቁጭ ብሎ ምንም ሳይሆን ማለት ነው። ስለዚ አሁን ቡካዮ ሳካን ማሳረፍ የሚቻልበት የሚቻልበት በቃ ኦፕሽን በቃ ተፈጠረ። አሁን እንደ ሁለተኛ አማራጭ የምታየው ተጫዋች መሆኑን እያስቀረ እያስቀረ መጣ። እና ከዛ በኋላ አንዳንድ ክርክሮች ትንሽ የፈጠኑ ናቸው። አይ በደንብ ትንሽ ብቻ ሳይሆን በደንብ የፈጠነ ነው ብዬ የማስበው ነገር፣ ግን የሚሰጠው አስተያየት ንዋኔሪ የሳካ ተኪ ነው መሆን ይችላል የሚለው ላይ ሰዎች አስተያየት እየሰጡ ንግግር እየተደረገ ነው። በእርግጥ ይሄ ለማንኛውም ተጫዋች ቢሆን ሳካን መተካት ይችላል ተብሎ ለሆነ ተጫዋች ከተናገር እንደ ትልቅ አድናቆት ነው የሚቆጠረው፣ ተብሎ ነው የሚታሰበው ምክንያቱም ሳካ በጣም ጎበዝ ተጫዋች ስለሆነ። ግን አሁን ባለው ሁኔታ በቃ ሳካን የሚተካ ተጫዋች ነው ኑዋነሪ ብቁ ነው ለዛ፣ የሚለውም ደግሞ ሰዎች አስተያየት እየሰጡበት ነው። ግን ይህንን ሐሳብ አድማጮቻችን አስተያየት እየሰጡበት ይቆዩና አሁን ሳካ አንድ መላምታዊ ነገር ሳካ ብቻ ቢድን ነው ለእሁዱም ጨዋታ አይሁን፣ ከዛ በኋላ ላለው ጨዋታ ሳካ ብቻ ቢድን ነው፣ ማርቲኔሊ፣ እነ ሃቨርተዝ፣ እነ ጋብሬል ሄሱስ እዛው ቆይተው ቢድን ሜሪኖን እዛ ቦታ ላይ ያጫወት ትቀጥ ያለሽ ወይስ ለሳካ የቀይ መስመሩን ሰጥተሽ ኑዋኔሪን ወደ መሀል ታመጫለሽ? ኑዋኔሪን ወደ መሀል ንኪ ታ ጨረስ ነው ሜሪኖን ጉዳይ ሜሪኖን መዛኛው መስመር ጋር ልታጫውቹ ስለማት በሳካ ቦታም ላይ የተጫወተ ቢሆን ኑዋኔሪ እንደውም ከሳካ ጋር ልዩነቱ ተብሎ የሚገለጸው ነገር ምንድን ነው? ሳካ ታች ላይኑን ይዞ የበለጠ ቦታውን እያሰፋ ነው የሚጫወተው። ኑዋኔሪ ደግሞ ወደ ውስጥ ወደ ተጋጣሚ የግብ ክልል የመግባት እድሉ አዎ የበለጠ ሰፊ ነው እና በሁለቱ መካከል ያየነው ልዩነት ተብሎ የሚገለጸው አንድ ይሄ ስለሆነ ለአርቴታ ቀላል ውሳኔ ይሆናል ብዬ ነው ማስበው።